ተከታታይነት ያለው ድጋፍና ክትትል በመደረጉ በቅርንጫፎች ተቀራራቢ የመፈፀም ዓቅም መፈጠሩ ተገለፀ። በባህሪው አዳጊ የሆነውን ሪፎርም በመረዳትና ከከተማዋ ከከተማ እድገት ደረጃ ጋር እያደገ የመጣውን የተገልጋይ ፍላጎት ከግምት ውስጥ ያስገባ አገልግሎት ለማቅረብ ባለስልጣን መስሪያ ቤቱ በርካታ ስራዎችን ሲሰራ ቆይቷል፣ ውጤትም አስመዝግቧል። በዚህኛው ሳምንት በተደረገው የስራ ላይ ግምገማ የየካና ቦሌ ቅርንጫፍ ጽህፈት ቤቶች ምቹ የስራ አካባቢ ከመፍጠር፣ ቀልጣፋና ውጤታማ አገልግሎት ከመስጠት አንጻር የተሰሩ ስራዎችን የማዕከልና የቅርንጫፍ አመራሮች ተዘዋውሮ ተመልክተዋል። በተጨናነቀና ለአገልግሎት ምቹ ባልሆኑ ቦታዎች ይሰጥ የነበረው አገልግሎት ሪፎርሙ በፈጠረው መነቃቃትና ውስን ቦታዎች የመጠቀም ጥበብ ተግባራዊ በማድረግ ምቹና ሳቢ የስራ አካባቢ ከመፍጠር ባለፈ በቴክኖሎጂ የተደገፈ ቀልጣፋ አገልግሎት መስጠት መቻሉ፣ ከማዕከል የሚሰጠውን የስራ መመሪያ በመተግበር፣ በተደረገው ተከታታይነት ያለው ድጋፍና ክትትል የተመዘገበ ውጤት መሆኑን የባለስልጣኑ ዋና ስራ አስኪያጅ ኢንጂነር ደሳለኝ ተረፈ ተናግረዋል። ዋና ስራ አስኪያጁም አያይዘው በዚህ ተግባር ተሳትፈው ውጤት ላስመዘገቡ ሰራተኞችና አመራሮች ላቅ ያለ ምስጋና አቅርበዋል።